ሰላም ጤና ይስጥልኝ። ውድ የተከበራችሁ የቡና ሚዲያና ኮሚኒኬሽን ቤተሰቦች ተጓዡ ጋዜጠኛ አማኑኤል ኃይሌ ነኝ። ሰሞኑን እንግዲህ በደቡብ ምዕራብ ኢትዮጵያ ረጅም ጉዞ አድርጌ ያለው ከአዲስ አበባ ጋምቤላ፣ ከጋምቤላ ጎሬ፣ ከጎሬ ማሻ፣ ከማሻ ጌጫ፣ ከጌጫ ቴፒ፣ ከቴፒ ሚዛን አማን፣ ከሚዛን አማን ቦንጋ አድርጌ ጅማ ጎጀብን ተሻግሬ አዲስ አበባ ተገኘው። አዲስ አበባ ሲመጣ እንግዲህ ናፍቃኝ ነበር፣ ለአንድ ሳምንት ወጣ ብዬ ስለቆየው። ዛሬ አሁን የሚገኘው በአዲስ አበባ ከተማ አስተዳደር ሀያት ጎሮ መሄጃ መንገድ ላይ ይገኛለሁ። እንግዲህ ጎሮ ስትመለከቱ በጣም አስደማሚ ነው። ነፋሻማው መንደር፣ አረንጓዴነቱ፣ ውበቱ፣ አበቦቹ፣ ዘንባባው በጣም ያምራል ለመዝናኛ እና በጣም ደስ ብሎኛል። ይህንን እንግዲህ እየተመለከትኩ በዚህ ምሽት እንግዲህ ክፍለ ሀገር ቆይቼ ስመጣ ምን አይነት ልምድ አለኝ። እኔ የቡና ሚዲያና እና ኮሙኒኬሽን ኤዲተር አብዲ የሚባለው ወዳጄም ወንድሜም ነው። በጣም ነው ምወደው። ከሽ ነው አስተካክለው ኤዲት አድርገው በመላ ዓለም በቡና ሚዲያና ኮሚኒኬሽን ኮሙኒኬሽን እኔ የማዘጋጃቸውን የጉዞ ማስተዋወቂያዎችና ዶክመንተሪዎችን የሚያቀነባብር የስራ ባልደረባዬ ነው ማለት ነው። ከሱ ጋር እንግዲህ ዛሬ እጅግ በጣም ደስ የሚል ቆይታን ሀያት አደባባይ በጎሮ መንደር በነፋሻማው ሰፈር ውሎዬን አድርጌያለሁ። የቤተሰብ ጨዋታ ተጫውተናል። ስራችንን ይበልጥ በመላው ዓለም እንዴት እናደርሳለን በሚለው ርዕሰ ጉዳዮች ላይ አውርተናል። ስለዚህ ይሄ ነፋሻማው መንደር አረንጓዴነቱ ሁሉ ደስ ይላል። እንግዲህ በርካቶች ልጆቻቸውን አምጥቶ በሳይክልም እዚህ እንጆ እያደረጉ ይገኛሉ። በርካቶች እዚህ መጽሐፍ ሲያነቡ ተመልክቻለሁ። መቀመጫ አለ፣ የሚያምር ነው። በቃ ሁሉ ነገሩ ደስ ይላል። እንግዲህ አዲስ አበባ የዓለምን ትኩረት በመሳብ ላይ የምትገኝ ድንቅ ከተማ እየሆነች ትገኛለች። አዲስ አበባ ሰላምሽ ይብዛልኝ። ሁላችሁንም ወዳችኋለሁ። ቆይታችን እጅግ በጣም ያማረ ነበረ። አማኑኤል ኃይለ ነኝ ተጓዡ ጋዜጠኛ። ኢትዮጵያን በሙሉ ደግሞ በስራ አጋጣሚ እየዞርኩ እገኛለሁ። እንግዲህ ስራችን ይቀጥላል። ቡና ሚዲያና ኮሚኒኬሽን እያበበ ወደፊት ይቀጥላል። ኮፒ ሊንክ ሼር በማድረግ ደግሞ ቤተሰብ መሆን በየሰሞኑ እንዳትረሱ። ወዳችኋለሁ።